ከናቲ ከክብርት ታይሽ ወርጂ ከአባቴ ከኩር በላይ ፈንታ አብሽካን ተወልጀል። ከዚያ በኋላ ሶስት አመት ገና አንጻንሳለሁ። ግሪጅስታ ጆርጅስታ ቸፈሮረዳ ምንስ ይቆይተናል። በአምስት ወደ ናዳ ማርያም መጥቻለሁ። አንየ ትምርት ጀመር በስድስት አመት ነው በዚያ መካከል በህፃንነቴ ትምህርት የታገቡኝ በ4 ዓመተ ምረት ደብረ ማርቆስ አባት ወስዶ ዲቁና መጋቢት ሀያ አንድ ቀን ዲቁና ሰጥቶኛል። ከወንድሜ ጋር ዘከራ ላይ መርጌታ ታምር እንዳለው መርጌታ በቃ መጀመሪያ ከመርጌታ ታምር እንዳለው ዳዊት ተማሩ። መዝሙረ ዳዊትን ከተማሩ በኋላ ከትንሽ ወንድማቸው ከመርጌታ አበበ እንዳለው ደግሞ ከላለሱና ያው ችግር ማያደርገው የለም። ፀመድጓም ገዛበት አጣው። ሳጣ ወደ ቅኔ ቤት ፈቀዱልኝና ቅኔ የተፈቀዱልኝና፣ ስልሳ ስድስት ዓመተ ምሕረት ወደ አስሩ ደብር አቸፈር ወረዳ አስሩ ደብር ሄዱ። አስሩ ደብር ማለት አስሩ ቤተክርስቲያን በአንድ ቀጠና የሚመሩ ናቸው። ከዚያች ለግ ማርያም ላይ የካቲት ሀያ ቀን ገባዋት ቅኔ ከመምህር መንክር ስንሻው ቅኔ እዚያ ተማርሁና ባመቱ በጠበ የካቲት ላይ ቅኔ አንድ ጊዜ ቅኔ ሞላሁና የፋሲካ ዚህ መጣው። አሁን ተመልሼ ከመርጌታ ክነፈርግ የዋሸራ ሰው ናቸው። ይሄን ታክሊሉ ልጅ ናቸው። ዋስታ ሄዱ። ከዋስታ ከመርጌታ ብርሃን ናቸው ፈር ወረዳ ላይ ድኩል ሚካኤል ሂጄ ገባው። እዛ ቅኔ ተቀኘሁ። አሁን መርጌታ ከነፈርግ ሂጄ መጀመሪያ አስነጋሪ ሆን ቅኔ በገባ በመቱ ተቀኘሁ በተገኘው በአመቱ ደግሞ አስነጋሪ ሆኖ ከዛ ቀጠየ ደግሞ ዘራፊ ሆኖ ምክትል። ከዚያ ዋድላ ሄዱ። ዋድላ ሄጄ ከየንታ ወልደ ሰነት ደግሞ ሚዛ ተክለ ሃይማኖት ዛ ስማርቆ የሆና የፋሲካ ተመልሽ መጣው። ዋድላ ቅኔ ለማሩ ጀኑ መጥቼ ከየኔታ መንክር መጣው። ተማሪው በዝቶ ነበረ ተማሪ አይቀበሉም ነበረ። ኋላ እኔን ተቀበሉኝ። ምንድነው አዋይ ይባቤን የተቀበሉ ሲሏቸው፣ አይ እናንተ ቄሱ ናችሁ የምትቀሩ? እሱ ግን ታላቅ ጉባኤ አስፍቶ ያስተምራል አሉት። ለግ የነበሩት የእንታ መንክር ስንሸው እንደ ነቢያ ትንቢት ይናገሩ ነበር፣ እንደ ሊቃውንት ምስጢር ያራቅቁ ነበረ።

ብሉይ መርጡ ለማርያም ከመምህሩ ኃይለ ኢየሱስ እጅ ተማሩ። ከተማሩ ዋላውን ፍትሐ ነገሥት ተማራለ። ፍትሐ ነገሥት ተማሩ ከመምህር ሞላ አብሻር ተምሪያለ። መምህር ሞላ ወይም መምህር ኢሳይያስ ይባላል። ብሉያቱን ግማሹ ገብረ አምላክ ተምሪያለ። ኃይለ ኢየሱስ ደግሞ መርጡ ለማርያም ነገስቱን ምኑን እዛ ህጹጻኑን እዛ ተምሪያን ዋላ ከሆነ ነው እኛ አለቃል ሆነ ነው ከዚህ ያስተምር ወይ ሊያስተምር አለቃ ግን አልሆነ። ከልጅነት የማይቸው ማየው ተማሪ ከቦኝ ተማሪ ሳስተምር አንድ ቀን ትምህርት ቤት ተለይጄ ካደር አትክልቱ ደርቁ፣ ወርቁ ይታየኛል በልጅነት የማንስቶ እዚያ መምራን ሳሉ። ከዚያ ተነስቼ ወደ ጎንደር ወይም ደግሞ ጫካ ዋልድባ ላለ የነበረ ቅድ፣ ነገር ግን በሱባኤም የሚነገረ ትምህርት እንደማስተምር፣ ሀገሩ ላይ ቤተክርስቲያን እንደምሰራ፣ ገዳም እንደማቆቁም በልጅነት የማንስቶ ይነገረኛል። ከ79 አንስተን ነው የገባው። ከኛ ከገዳሙ በምስራቅ ውራ እየሱስ ሚባል የአቡነ ዮሐንስ ገዳም አለ። ከዚያ ተሳልሜ እሁድለት መጽሐፉን አስረክቤ ሰውኝ ጎዳና ልቀጥል ነበር። ከዚያ ዛሬ ትምህርት ቤት የተተከለበት ዘንድ ሜዳ ናት የአባት መሬት ነው። ከዚያ ላይ ጀቁሜ ወደ ውራ እየሱስ የሚሄደው ሰው አንተ ይባባላሉ። የኔታ ይመጣሉ፣ ትምህርት ቤት ይተከላል፣ ገዳም ይተከላል ይባላል ይለን በጫካው እኛን ናላዩ እና ባቴን ጠየቁት። እች መሬት ምንድነው? ወዘን ያረጋስለው የበሬ ሳር ላረጋተ ነው። አይ በልተው፣ አንተ ደግሞ አንተ ባላወቀው እግዚአብሔር ባወቀው እች መሬት ያደረጋት ለትምህርት ቤት ነው። የኔም ዝማ ሁለት ሰበተ ክርስቲያን ቆይቼ ሰኞለት ከዚህ መጣ። የማይበል ተማሪ መጣ። እንግዲህ የተባዘ ሄደ ድሮ የአባናዳ የሚባሉ ታላቅ ባህታዊ ነበሩ። ዋሻ አላቸው ብዙ ነገር ነበረ፣ ገዳም ነበረ እና በክፉ ቀን በአፄ ዮሐንስ ገዳማቱ አልቀው ቦታው ተፈቶ ቤተክርስቲያኑን ገበሬ ወርሶት በጥቁር ራስ ሲቀደስ ቆየ። በሰማንያ ስድስት ዓመተ ምሕረት በአቡነ ባርናባስ ፈቃድ ኤጲስቆጶሳትን አምጥተን ጥር ሀያ ቀን እንደገና ያው ታድሶ ማለት ነው። ገዳም አድርገነዋል እና አሁን በእመቤታችን በስተሰሜን ያለው የሴት ገዳም ክብረ ደናግል ናዳ ቅዱስ ላሊበላን እንሰክለንበታል። አሁንም ደግሞ በግሸን አምሳል ህንፃው ለናገን አድሰ ነው። እንኖራለን። ተማሪ ይማራል፣ ይሄዳል። ከትግራይ ይመጣል፣ ከጎጃም ይመጣል፣ ከጎንደር ከወሎ ይመጣል፣ አገዎች ይመጣሉ፣ ከሸዋ ይመጣል፣ ተምሮ ይሄዳል። ብዙ ተማሪ አስተምረናል። እግዚአብሔር የተመሰገነ። አብሻርም የተማሩ ፍትሐ ነገሥት የተማሩ በቅን የተመረቁ ብዙ ሐዲሳት የተማሩ ልጆች አሉ። አሁንም ያንን ቦታ ገዳም አድርጌ ያስተዳድራሉ። ናና እግዚአብሔር አንደበት እስከሚዘጋ ድረስ ለማስተማር ሀሳብ አለኝ። ያ ኢየሱስ ስራ ነው።